ሰዎችን ሸይጣን በዚህ መልኩ አሳስቷል። ሰው መስሎ መጥቶ መካሪ መስሎ መጥቶ አላህ ለሷሊሕነት ያከበራቸው የዒባዳ ደረጃ ላይ ከፍ ያደረጋቸው ሰዎችን አውርዶ ጥሏል። መካሪ መስሎ ቀሩ። በአንዴ ኡክፉር ላይ ነው ይችላል። መጨረሻ ላይ ነው ኡክፉር ያለው። ይሄ የበርሲሷን እሷ እንድናነሳ ያደርገናል። በርካታ መፈሰሮች ይሄ አንቀጽ ላይ አያይዘው ጠቅሰውታል። በርሲሷ የሚባል ሰው ነበር በበኒ እስራኤሎች ዘመን በዒባዳ በዱዓ ሙስተጃብነት የሚታወቅ ሰው ነበር። ለስልሳ ወይም ለሰባ ዓመት ዒባዳ ሲያደርጉ ኖረዋል። በተከታታይ የሰገደ በተከታታይ የጾመ ኢብሊስ የእሱ ጉዳይ አሳሰበው። ሠራተኞቹን ጠርቶ ስብሰባ አደረገ። ብዙ ሰው ፈተናችኋል፣ በርሲሷ ግን ከእኛ ቁጥጥር ውጭ ሆነዋል። እንደው ማን ነው በርሲሷን የሚፈተንልኛል? አሉ አላብየቁ የሚባል ተንኮለኛ ከተራሱ አልፎ ነቢያትን ሁሉ ለመፈተን የሚዳዳው የኢብሊስ ቅጥረኛ አለ። እሱ ስር ያለ ሸይጣን ማለት ነው። ይህ ሰው እኔ ያለው ለበርሲሳ አለው ለኢብሊስ አሉ። ኢብሊስ መሪያቸው ነው። በሱ ስር ያሉት ደግሞ ካፍሮች ሸይጣን ይባላሉ። ሌሎች ደግሞ ጂኒ ይባሉ አሉ። ሙስሊምም ካፍር ምስላቸው ላይ ይኖራል። ስራውን ተቀብሎ ወደ በርሲሳ ሄደ። በርሲሳ የዒባዳ ጎጆ ውስጥ ሆኖ። ከመጾም ጌታውን ከማወደስ ውጪ ምንም አያውቅ። ሰዎችን በዚህ ሆነው የሚያውቁት ወደ እሱ ጠጋ ብሎ የእሱ አይነት ዒባዳ የሚያደርግ ሰው መስሎ እንደዛ ለብሶ ጉርብትና ጠየቀው። ደጋግሞ ቢጠራውም በርሲሷ መልስ አልሰጠው፣ ዝማር ሶላት ላይ ስለነበረ በጣም ሲበዛ፣ እንፈልገህ ነዋል። ከአንተ ጋር ብሬ መኖር፣ መማር፣ አንተን አርአያ ማድረግ ፈልጌ ነው የመጣ ቦታ። አይ እኔ ይሄን አልፈልግም ታዘናጋኛለህ ሙእምን ከሆንክ ደግሞ ሁሌ ዱዓዬ ላይ ለሙእምኖች ዱዓ ስለማደርግ ዱዓው ይደርሰሃል ብሎት ወዲያው ትቶት ወደ ሶላቱ ተመለሰ። ነገር ግን ይህ ተንኮለኛ በዒባዳ ሰው ተመስሎ የመጣው ሸይጣን ተስፋ አልቆረጠም። ሰው መዓ የሚባል ለዒባዳ ከፍ አድርገው የሚገነቡት ጎጆ ነገር አለ። በርሲሳ ከላይ ነው ያለው። ይህ ደግሞ እሱን ለማጥመም ተልእኮ የመጣው ከስር ሆኖ ኢባዳ ማድረጉን ቀጠለ። የተንኮል ኢባዳ ማለት የሸር ኢባዳ፣ የማጥመጃ ኢባዳ። ከስንት ጊዜ በኋላ በርሲሳ ሰላት ጨርሶ ዝቅ ብሎ ወደ ታች ሲያይ ሸይጣን ከስር ኢባዳ እያደረገ ነው። መረቡ በጣም ረዥም ነው የሸይጣን በአንዴ አይደለም ሰውን ክፍር የሚለው ዝብ ስራ የሚለው አባብሎ አባብሎ ከአንተ ጋር ተመሳስሎ አንተ የምታደርገው የምትወደውን ነገር አድርጎ ከዛ በኋላ ወደሚፈልገው ነገር የሚሄደው። በአንዴ ትልቅ ወንጀል ስራ አይልም። በአንዴ ክፈር አይልም። የተፈቀዱ ነገሮች ላይ ድንበር እንድታልፍ ያደርጋል። ከሱ ከፍ ሲል የተጠሉ ነገሮችን እንድታደርግ ይገፋፋ። ከሱ ከፍ ሲል ሐራም ነገሮችን እንድታደርግ ይገፋፋ። ከሱ ከፍ ሲል የሚያከፍሩ ነገሮችን እንድታደርግ ያነሳሳሃል እንጂ በአንዴ ክፈር አይልም። በአንደኛ ደረጃ የሚፈልገው ሰውን ሙሽሪክ ካፍር ማድረግ ካልተሳካለት ሐራም ነገሮችን እንዲዳፈሩ ማድረግ፣ ካልተሳካለት የተከለከሉ የተፈቀዱ ነገሮችን ከልክ ብላይ እንዲጠቀሙ ማድረግ ነው የሚሞክር። ከዚህ በአንዱ ካጠቃ ለሱ ትልቅ ነገር ነው። በርሲሳ ላይም በዚህ መልኩ ነው የመጣው። ለረጅም ቀናት ከስር ሆኖ ኢባዳ ሲያደርግ ሲያየው፣ ለካ ጥሩ ሰው ነው ያራኩት ላቀርቦ ይገባል አለና ምን ነበር ጉዳይ አ አይኔ ከአንተ መቅረብ ብቻ ነው እንፈልገው ፍቅድልኝ ብቻ አብሪ ዒባዳን አድርጋ። አብረው ወደ ጎጃቸው ወጡ፣ ወደ ማማቸው ወጡ። ለአንድ አመት ገደማ አብረው ዒባዳ ሲያደርጉ ይ አንድን ሰው ለማጥበም አንድ አመት ምሎ ዒባዳ ያደርጋ። ሸይጣን ተንኮሉ ከባድ ነው፣ ሴራው ረቂቅ ነው። ተጠንቀቁ። ምን ባሉ አብዛኛውን የሰው ልጅ በቁጥጥሩ ስር ስላደረገው ነው። ምንም አይመስልም እንደዚህ ከእሱ ቁጥጥር ውጭ የሆኑትን ለማጥመድ በጣም ነው የሚለፋው። ጥቂቶች ናቸው የሚያልፉት የሚያመልጡት። አመት ሙሉ ልክ እንደ በርሲሷ ዒባዳ አደረገ። በአንዳንድ ዘገባዎች ላይ ከበርሲሷ በላይ በርትቶ ዒባዳ ሲያደርግ ቆየ። ከአመት በኋላ እኔ ስላንተ የሰማሁት እንዲህ አልነበረም አለው ለበርሲሳ ሴጣን ማለት። ስላንተ ምን ሰማው? እቺም ብቻ አልነበረም። ከሩቅ ሆኖ ዝናንተ የሚወራው በጣም ከዚህ ከፍ ያለ ዒባዳ እንደምታደርግ ነው። እንዳንተ ያለ ዒባዳ የሚያደርግማ ሌላም ጓደኛ አለኝና አንታርአ ልትሆን አትችልም። ልህዳነ በበርሲሳ ዘነ መጨረሻ ላይ እንግዲያ ውስጥ ከዚህ የተሻለ ደረጃ ላይ እንድትሆን የሚያደርግህ የፈለግከውን ነገር ስጠይቅ እሺ እንድትባል የሚያደርግህ ሰዎች ሲታመሙ ወደ አንተ መጥተው ዱዓ እርገህላቸው እንዲፈወሱ የሚያደርግን ቃላት ዱዓ ላስተምርሃል። ይሄ ሌላ በስቶታ እቃ የተተከለለ ቦምብ ነው። እሱን የሚያፈርስ በርሲሳ አግር ለጊዜው አልፈልግም አለ። ምክንያቱም ይሄን ካስተማርከኝ ሰዎች እኔ የታመመን ሰው እንደምፈውስ ሙስተጃብ የሆነ ዱዓ እንዲኖረኝ የሚያደርግ ቃላቶች፣ ዱዓዎች እንዳሉኝ ካወቁ አሁን ካለሁበት ዒባዳ ያዘናጉኛል። ሰው ጋር ከመነካካት እኔ በብቻ የዒባዳ ማድረግ ነው ፈልገው ራሂብ ነው። ሲጀምርም ራሂብ የሚባሉ ዱንያን ከሰው ጋር ያለ ግንኙነትን ትተው ኢባዳ ብቻ ያደረጉ የሚቆዩ ሰዎች አሉ። ወበኔ እስራኤሎች በተለይ በብዛት ነበሩ። የዒልም ላይ ግን ድርሻቸው አናሳ ነው። ለዚህም ነው የሚጠቁት እውቀት ቢኖራቸው እነዚህ መጫዎች አይሆን። መጨረሻ ላይ ጎትጉቶ ጎትጉቶ ለምኖ አስተማሩ። ከዛ በኋላ ከበርሲሳ ራቅ እንዳለ አንድን ሰው ሄዶ አሳመመ በልክፍት ታመመ። እዛ በኋላ እሱ ራሱ ነው የሚያደርገው። ለታመሙ ሰዎች ደግሞ ሰው መስሎ መጥቶ ይህን ሰው ላድንላቸው እንዲህ አላቸው። አዎን አሉት። የተወሰነ ሞካከረ እና ይሄ ከእኔ አቅም በላይ ነው፣ ከኔ የተሻለ ማከም ሁሉን መፈወስ የሚችል ሰው አለ በርሲሳ የሚባል እሱ ጋር ሂዱ አላቸው። ስራውን መስራት ጀመረ። በሌላ በሁለተኛ ደረጃ ሄዱ። ታከመ፣ ዱዓ አደረገለት፣ ዳነ። በዚህ መልኩ ብዙ ሰዎችን ሄዶ እያሳመመ እንዲወድቁ፣ እንዲለፈልፉ የለከተ በሽታ ያለበት ሰው እንደሚሆነው እንዲሆኑ እያደረገ መልሶ ግን ሐኪም መስሎ እየመጣ ላክመው ይላል። ትንሽ ሞከረና ወደሚፈልገው ወጥመድ ይልካል። እስከዚህ ያለው ያኔ ያክል ቢከፋን ነበር። መጨረሻ ላይ የንጉሥ ቤተሰብ የሆነች አጎቷ ንጉሴ የሆነ። ወንድሞቿ የቀድሞ ንጉስ ወንድሞችና እህቶች የሆኑ የሶስት ወንድሞችን አንድ እህት እንድትታመም ያደርጋል። እንደ አዙሪት በሽታ እንዳለበት የእብደት በሽታ እንዳለበት ሰው ሲያደርጋት፣ እንደገና ሐኪም መስሎ መጥቶ ላክማት ይላቸዋል። እሺ ብለው ሲሰጡት ኢነ ለዚ ዐረዷ ለሃ ማሪዱን ላ ዩጣቅ አላቸው። እሷን የለከፈው ጂኒ ማሪድ ነው፣ የመጨረሻ አመፀኛ ነው የሚቻል አይደለም። ስለዚህ ትልቅ ሐኪም አለ፣ ወደ እሱ ልላካችሁ። ያው የምታምኑት ሰው ነው፣ የምታውቁት ሰው ነው አላቸው። ማን ሲሉት በርሲሳ አላቸው። ታዲያ በርሲሳ መቼ ሴት ያክማል? ሱቁ እንደዚህ አይነት ሴት አይነካ፣ ይሄን መቼ ይቀበላል? ሄዱ። ሂዱ ሞክሩ ሽብሎ ከተቀበለ መልካም ካልሆነ ግን ከሱ ማማ አጠገብ መኖሪያ ስሩላትና እህታችን አማና ሰተናሃል፣ ብላችሁት ሂዱ። ከአንተ ውጪ ሊፈውስልን የሚችል የለም አደራ፣ ሰተናሃል በሉት አላቸው። የንጉሥ ቤተሰብ ናቸው። በቅንጦት ያደገች የኖረች ናት። ከልክ በላይ መልከ መልካም ናት። አሁን ወደ ግቡ እየደረሰ ነው። ወደ ሦስተኛው ማለት ይቻል። ሄደው ሲጠይቁት በፍፁም አላረግም አለ። ነገር ግን ሸይጣን በመከራቸው ምክር መሠረት ከሱ የዒባዳ ጎጆ አጠገብ ጎጆ ሰሩላት። እዛ ኖሯት እህታችንን አደራ አሉት። ምንም ማለት ነው። ሶላት ውስጥ ገባ። ወዲያውኑ ሸይጣን መጥቶ ያሳመማት። ቶሎ ብሎ ሶላቱን ጨርሶ ዱዓ አደረገላት፣ ዳነች። ተመልሶ ሶላት ውስጥ ሲገባ አሁንም ተመልሶ መታ፣ ሸይጣን እንደገና አሳመማት። ሶላቱን ጨርሶ ዱዓ አደረገላት። ልክ ሲመለስ አሁንም አሳመማት። በዛ ይሄን በዚህ መሃል እንድትገላለት እያደረጋት ነው። ሰው ሰው ሆኖ ወንድ ሆኖ ልቡ ወደ ሴት ማይከጅል ሴት ሆና ልቧ ወደ ወንድ ማይከጅል የለም የተፈጥሮ ችግር ያለበት ሰው ካልሆነ በስተቀር ነቢያችን ሰለላሁ ዐለይሂ ወሰለም ለውመቴ ከመንም በላይ የምፈራው ሴትና ዱንያን ነው ያሉትም እዚህ ነው። የሸይጣን አንዱ ትልቅ ማጥመጃ ሴትን የተቃራኒ ጾታ ነው። ትልልቅ ታቢዕዮች እድሜያቸው ሰማኒያ የሆነ እንደዚያ አርጅቼ አቅማጥቼ እንኳ እንደ ሴት ፈተና መፈራው ነገር የለም ይሉ ነበር። እድሜያቸው ሰማኒያ ሆነ መንቀሳቀስ አቅቷቸው ከእነሱ ውስጥም ትልልቅ የኡማውን ኃላፊነቶች ለእኔ ቢሰጡ እወጣለሁ ብዬ እተማመናለሁ፣ እገምታለሁ። ነገር ግን አንድ ሰው እድሜዋ በጣም የገፋ ባልቴት ሴትን እነሱ እንደሚሉት ጥቁር ሴትን ጠብቃት፣ አደራ፣ አንተ ጋር ትከመት ቢለኝ ነፍሴን አላምንም ይላል። ሽፍታም አንበሳም ተከትለ ሂድ፣ ከአውሬ ኋላም ሂድ፣ ነገር ግን ከሴት ኋላ እንዳትሄድ ይላል። የሴትን ወይም የተቃራኒ ጾታ ምክንያቱም፣ በሴቶችን በኩል ይሆን ሴት ሆኖ ወንድም ይፈተናል፣ ወንድ ሆኖ በሴት ይፈተናል። የተጋራኒ ጾታን ፈተና አደጋውን ስለሚያውቁት ነው። በርሲሳ በተደጋጋሚ ዱዓ አድርግ ሸይጣን ባቀናጀው መንገድ መሰረት በሄደ ቁጥር ራሷን ስታስት ስትወድቅ፣ ስትፈራገጥ ሰውነቷ ሲገላለጥ ያያል። ቀደም እንዳልነው በድሎት በቅንጦት ያደገች የንጉስ ልጅ የ የአጎቷ ንጉስ የሆነ ወንድሞቿ አሚሮች የሆኑ።

ንፋስ የሚያደርግ ስለተ ላይ ወደቀ፣ ዝሙት ሰራ። ሰላ ሰላሙ አለይ አንዴም አይደለም ደጋገመ። ከዛው በኋላ ይሄን አንዴ የሸሩ በር ከተከፈተ በኋላ በቀላሉ አይነቀ። ወንጀልን አንዴ ሸይጣን ካቀመሰ በኋላ በቀላሉ አይነቀም አይተው። ለዚህ ነው መላኢኮች አሉ፣ ሲራጠል ሙስተቂም ቀጥ ያለ መንገድ አለ። በግራና በቀኝ በኩል ደግሞ በሮች አሉ፣ በሮች ላይ መጋረጃ ተደርጓል። ቀጥ ብለህ ሂድ ወደ ግራ ወደ ቀኝ እንዳትገባ አትፈተው በሩ ከከፈትከው ትገባለህ ያሉ የሚያስተነቅቁ መላእክቶች ምክር አለ አላህ ለሙሚኖች ልብ ውስጥ የሚያደርገው እዚህ አንዴ ወንጀልን ከቀመሱት መውጣት ከባድ የወጡም እንደሆነ ዘግይተው ነው መነሳት የሚሆን ያላህ ባሮች ብዙ አልፎን ይሄዳል ከዛ በኋላ ተውበታችን ተቀባይነት ያገኛል ያገኛል እናውቀው ነገርም የለም يغفر لمن يشاء ويعذبه ኢለ ቁለቡን መመለሻ ወደ አላህ ነው። አላህ የፈለገን ይመራል የፈለገን ይቀጣል። ደ ኩ ል መጨረሻ ላይ ከዚህ ነው በኋላ እርግዝና መጣ። ይህ ጥፋተኛ የተንኮል አስተማሪ ሸይጣን ወደ በርሲሷ መጣ። እርግዝናው ከወጣ በኋላ ከታወቀ በኋላ ጥንቃቄ የሚጎድላቸው ብዙ ጊዜ እንደሚባለው ዲን አለው አላህን ይፈራል፣ ከተባለ ሰዎች ልቅ ሆነ ማመን ነው የሚያምኑት ሰው ነው ዘሩ ነብያችን ሰለላሁ ዐለይሂ ወሰለም አንድ ወንድ ከአንድ ሴት ጋር ተገልሎ ተነጥሎ የተቀመጠ እንደሆነ ሶስተኛው ሸይጣን ይሆናል ብለዋል። ሆነ እዚህ ጋር ሰራውን ሰራ። ለሱሐባ ከሆነ ለታቢዒ ከሆነ ለዓለም ከሆነ ለሙእሚን ከሆነ ለወጣት ከሆነ አላሉ። እንደው ተሚያስብ ልቡ ሚመታ አክሉ ከራሱ ጋር ያለ ወንድ እስከሆነ ድረስ ሌላ ሴት ከሱ ጋር ተገልለው ከተቀመጡ ሶስተኛው ሸይጣን ሆኖ ሰራውን ይሰራል። ሰራ እዚህ ደጋገመ ደጋግመ ዝምሁት እና አንዴ፣ መጨረሻ ላይ እርግዝናው ሲታወቅ ሸይጣን ወደሱ መጣና፣ በርሲሳ ወይ ጉድ ፈላ፣ ተዋረድክ። እንደው ገድላሃት ተውበት በታደርገው ምን ይመስልሃል? ሌላ ወንጀል ሌላ ጥፋት። ቤተሰቦቿ ደግሞ ከጠየቁ ያ የሚያሳምማት ሸይጣን መጥቶ አሳመማት። አልቻልኳትም ይዟት ሄደ በላ ነው። ተመልከቱ ጥፋት አሁንም ጥፋት አሁንም ለሌላ ጥፋት ቀጥ ብሎ የሸይጣንን ምክር ተቀብሎ ገብቶ ገደላት። ወስዶም ጋራ ስር ቀበራት። ሸይጣን መረቡን አሰፋውና የሷ ወንድሞች ጋ ሄዶ እህታችሁን በርሲሳ ገድሏታል አላቸው፣ በህልም መስሎ መጥቶ ከታላቁ ጀምሮ። በርሲሳ ስራውን ጨርሶ አሁንም ያቺን የጀመራትን የለመዳትን ኸይር ስራ አላቀም ሷን ገድሎ ከብሮ መቶ ሰላት እየሰገደ እየቀላቀለ፣ ታላቅየው ህልም አየ። አረ በርሲሳ እንዲህ ያደርግም ብሎ አሳልፈው አላመነም። አረ በርሲሳ እንዲህ ያደርጋል ብሎ ወደ መካከለኛ ወንድም ወሄደ፣ ተመሳሳይ ህልም አየ። አረ በርሲሳ እንዲህ ያደርግም ማለት ታናሻቸው ጋር መተው በህልም ነገረው። ነታቸው ላይ ዝሙት ሰርተዋል፣ መጨረሻ ላይም ገድሏታል፣ ከጋራ ስር ወስዶ ቀብሯታል አላችሁ። በፍጹም ሊያምኑ አልቻሉም። ይሄ የሸይጣን ቅዠት ነው፣ መጥፎ ህልም ነው። መጨረሻ ላይ ካላመናችሁኝ ሂዱ ጋራው ስር፣ ልብሷ ጫፉ ከውጭ ይታያል። ይህም የወንጀለኛ ስራ፣ የሮጫሮጫ ስራ ስለሚሆን በትክክል አልቀበራትም፣ የተወሰነ ልብሷ ከላይ ቀርቷል። ሂዱ አረጋግጡ፣ አላቸው። ተከታትለው ሄዱ የተባለውን ነገር በትክክል አገኙ። ወዲያውኑ መተው አገልጋዮቻቸውን፣ ሠራተኞቻቸውን ይዘው መሳሪያ ይዘው የዕባዳ ጎጆን አፍርሰው እሱን አውርደው አስረው ንጉሱ ጋር ወሰዱ። ለምን ሊያደረግ ሲባል ማድረጎንም አመነ። ይሄኔ ወደ ስራው ማጠናቀቂያ ደርሷልና መጣ ሸይጣን ያደረግከው ያጠፋኸው ጥፋት ሁሉ ሳይበቃ መጨረሻ ላይ ገድያለሁ ያለው ሁሉ ስላለህ እንዲህ ቢያንስ እንኳ እኔ አላደረግኩም አተልም አለው። መጨረሻ ላይ ንጉሱ እንዲገደል ተሰክሎ እንዲገደል አደረገ። እንደገና መጥቶ በርሲሳ ሆይ ታውቀኛለህ? እንዲ አለ። አያላውቅህም እኔ ያኔ መጥቼ እነዚያ ዱዓዎችን ያስተማርኩ ሰው ነኝ ምን ሆነህ ነው አማናህን አልጠበከም አላህን አልፈራህም ቤተሰቦቹ አንካድክ የእስራኤል ልጆች ሁሉ ይበልጥ አላህን ፈሪ ነኝ ስለነበረ ሀያ የለህም እንዴ እያለ ይወቅ ሰው ያሸማቀው ጀምሮ እስከ መጨረሻ ላይ በዚህ ወንጀል ተጠርጥረህ እንደተያዝክ በዚሁ የተገደልክ እንደሆነ የአንተ አምሳያ በዒባዳ የሚታወቁ ሰዎችን በሙሉ ስም ማጥፋትህ ነው አሁንም መካሪ የመሰለ ለኢባዳ ሰዎች ተቆርቋሪ የመሰለ የራስ ጥፋት ሳያንስህ በዚህ ወንጀል አምነህ ከተገደልክ ሁሉም የዒባዳ ሰዎች እንዳንተ ሊጠረጠሩ ስማቸው ሊጠፋ ነው። ስለዚህ አንድ ነገር እልሃለሁ፣ እሺ በለኝ። ያን ካደረግክ የሰቀሉ ሰዎች ሳያዩ አይናቸው ተጋርዶ ይዤ ተፋለሁ። ከዚያ እሺ ዘዘኝ፣ ምንድን ነው የምትፈልገው? አንድ ጊዜ ብቻ ስጁድ አድርግልኝ አለ። አላደርግም። ይሄንም፣ ምክንያቱም ክፍር እንደሆነ ያውቃል። ከአላህ ውጪ ለማንም አይሰግዱም። ትክክለኛ የነቢያት ተከታይ። ነገር ግን ምንም አማራጭ የለህም። ለጥፋት ውስጥ ገብተሃል። ወደፊትም ያንተ አይነት የኢባዳ ሰዎችን ስማትፍተሃል። ከዚህ ጭንቅ ለመውጣት የምትችለው ቺንካረክ ነው አለ። መጨረሻ ላይ እሺ ብሎ ስዩድ አደረገ፣ ከፈረ። ይሄኔ ነው

ስልሳ ዓመት ሰባ ዓመት የለፉበትን ዒባዳ ከንቱ አድርጓል። መጨረሻ ላይ ግን እኔ አላህ እንፈራለሁ ብሎ ሜዳ ላይ ጥሏቸው ሄዷል። የእነዚህ የአይሁዶችና የሙናፊቆች ምሳሌም ይሄ ነው። ሆነ ከነቢ ጋር ስላት ሰላም ቅርብ ሆነው የነቢን አኽላቅ እያዩ ቁርአን እየሰሙ እየሰሉ የሚችሉ ሰዎች ነው። መጨረሻ ላይ ከደረሰባቸው መንከራተትም ይድኑ ነበር። የሰው ሸይጣኖችን የሙናፊቆችን ምክር

ወይም ዛሬ ወይም ነገ ወይም ዛሬ ዱንያ ላይ ወይም ነገ ቀብር ላይ አኼራ ላይ መዋረዱ የማይቀር ነውና የሸይጣንን ምክር የሰው ሸይጣንን ምክር ከመቀበል በመራቅ የአላህና የመልክተኛውን ምክር እንቀበል ይገባናል። አላውብላይ ተውፊቅ ዛሬ ደርሰችን እዚያምታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ